በራእንደ ጥሩ ታሪክን እንደ ግሩ ዝና ልናወራው በቃን የሁሉ አለፈና መከራና ስቃይ ካደረ ምን ነው ባሩጊው ጊዜያችን ስንቱን አሳለፍ በሳቅ በጨዋታ በደስታ ለፉት ዓመታት ስንቱን አሳለፍን ስንት ደስታይ ስንታየን መከራ ሲፈራረቅ

ተጫወታ የዋህነታችን ጎልማሳነት አልፎ እርጅና መጣና ልናወራው በቃን። ያ ሁሉ አለፈና ያሳለፍነው ጊዜ ጥሩም ነው፣ መጥፎም ነው። ግን ለተረት ያህል ስንቱና ሳለ ዮሴፍ ጉልላት በኤልኤም ሰባት ተወክሎ የመልካሙ ተበጀን በሳቅ በጨዋታን ነበረ ያቀረበልን። እጅግ አድርገን እናመሰግናለን። በጣም ተወዳጅ ከነበሩት ከሆኑት የመልካሙ ተበጀ ስራዎች መካከል ነው። የዚህ ሰዓት አጋራችንን ላስታውሳችሁ፣ ና ወደ ዳኞች ሀሳብ እንሄዳለን። አንበሳ ኢንተርናሽናል ባንክ፣ ግራንድ ቢሾፍቱ ሆስፒታል፣ ኢትዮ ቴሌኮም አጋሮቻችን ናቸው። እጅግ አድርገን እናመሰግናለን አጋሮቻችንን። ዳኞች ምን ይላሉ? አስተያየት ብቻ ይሰጡናል። እሺ ዮሴፍ የመልካሙ ተበጀ በሳቅ በጨዋታ የሚለውን ዜማ ጥሩ ምርጫ ነው ይዘው የመጣኸው። በደንብ አድርጎ ታችኛው የድምጽህ እርከን የት ድረስ እንደሚወርድ ሌላኛው ደግሞ የት ድረስ እንደሚወጣ መፈተን ይቻላል። እንደገና በውስጡ ያሉትን የዜማ አይነቶች በደንብ መጫወት አለመጫወትህን መፈተን የሚቻልበት ጥሩ ዜማ ነው የመረጥከው። የተጫወትክበትም ልክ ጥሩ ነው ዋው ባይሆንም ጥሩ ነው። ምንድነው እዚህ ጋር ኮሜንት ለማድረግ የምፈልገው አንደኛ፣ የተተወ ነገር እዚህ ላይ የመሀል መሀል ላይ የመጣ ብዙ ቦታ ዜማውን በደንብ በቃ ጆሮን እንዳይሰባ አድርጎታል። ይታንቀጠቅጠው ነገር እሱን ነገር ትተህ ነበረ። ይሄን አሁን እዚህ ዜማ ላይ መልሶ መጥቶብሃል። ይሄን ነገር ተጠንቀቅ። ለምዶብን ከሆነም ልማድን በደንብ ማስተው መቻል አለበት። አለበለዚያ እንቅፋት እንዳይሆን ብሰጋለሁ። የታችኛው ድምጽ ደግሞ የተመቸህ አልመሰለኝም። የወረደው የዜማ አካል ቅኝቱንም ላይ ተጽዕኖ ሲያመጣ እየተሰማ ስለነበር በደንብ ተመችቶ እየዘፈንከው አልመሰለኝም። የላዩም በተወሰነ መልኩ የመጀመሪያው ይሻላል፣ ሁለተኛው ላይ በደንብ ከቅኝት ጋር በተያያዘ በደንብ ስትነካው አልነበረም። ስለዚህ ኪዩ የተስማማሃል መሀል መሰለኝም። እና ኪ ስትመርጥ በደንብ እንድትጠነቀቅ ነው ይሄንን የምመክርህ፣ በዛ ምክንያት ቅኝት ጋራ ችግር ነበረው። በተረፈ ግን ዳይናሚክሱን ለመጠበቅ ስሜቱን ለማጋባት እየሞከርክ የነበረውን ነገር በሙሉ ማድነቅ እፈልጋለሁ። ሌላ በጣም መሀከል ላይ ትንሽ አስደንቆኝ ያለፍከው ነገር የላይኛው ድምጽ ዜማ ከመምጣቱ በፊት መሀል ላይ አንጎራጉረህ ያኛውን ፒች ለመያዝ የተጠቀምክበት ሲስተም በጣም አሪፍ ነው። አንደኛ የሆነ እንትና ምንድን ነው እንደ እንጉርጉሮ አረክ ነው ተብሎ የሚታሰበው እንጂ ለሚቀጥለው ዜማ ድምፅህን እያዘጋጀ መሆኑን አያስታውቅም። ያው ሙዚቀኛ ስትሆን ግን ይችን የተጠቀምካት ሲስተም ያኛው ዜማ ላይ ስገባ በደንብ ልክክ ብሎ ዜማው ላይ ለመግባት እንደሆነ ያስታውቃል ማለት ይገባናለው እንጂ በጣም ጥሩ ጥሩ ዘዴ ነው የተጠቀምከው። በተረፈ ከቅኝት ጋር ያለውን ነገር ሁሉ እንትን ያረገብ። እኔ እንትኗ የተመቻል መሰለኝ ኪዩ የመረጥ ከው ኦኬ። በተረፈ ግን በቃ የዜማውን ስሜት በተወሰነ መልኩ በጣም ለማጋባብ ሞክረሃል። ከዚህ በላይ መሆን ይችል ነበረ ነው። እዚጋ ምሰጥ አስተያየት። መልካም እድል እመኝልሃል። እሺ ዮሴፍ የሹሜ የመጨረሻው ሀሳብ ልነሳና ደስ ብሎኛል። እቺ አማሙቅ የገባት ነገር አሪፍ ነው። ለዛኛው አንዳንዴ እንደዚህ አይነት ቴክኒክ መጠቀም ብዙ ጊዜ ሲመጡ ኪ የሚፈርሰው ምናምን በውስጣቸው አንጎራጉሩ እንደሌለ ልክ እንደዚህ አይነት ተጠቀምኩ በአንዴ ከምትጮ። ሌላው የኪው ነገር እኔ እስማማለሁ። በመረጥኩ ኪ ለምን የሚወጣው ፓርት ከዚህ በላይ ቢጮ ይቀጠላል። በቃ ዲ ጆሯችንም ይበጠስ ነበር። ስለዚህ የሚወርደው። በነገራችን ላይ ዘፈኑ በጣም ለውድድር የሚሆን ዘፈን ነው። በጣም የሚወርድ ቦታ አለው፣ በጣም የሚወጣ አለው ማለት ነው። ደግሞ የሚወርድ ብቻ አይደለም፣ በጣም ዲፕ ነው። በቃ ማለት በወንድ ለምሳሌ ቴነር አደለ፣ የኛ ከዛም ቤዝ አለ አደለ። ከቤዝ ኮፍራሙ ድምፅ እንደ የወረደ ነገር ሁሉ ማዘፈን እስኪያቀጥ መልካሙ በሆነ ጊዜ ቴዎድሮስ ታደሰ እዚህ ሀገር ሲገባ የበል ከድምፃያኖች በተለይ ሲያደንቀው የገባው በጣም የገባው ዘፋኝ ነው። ቀላል የሚባል አይደለም። እና ለሱ ቀሎታል እንጂ ዘፈኑ ለውድድር የሚሆን ነው። በጣም የሚወርድ በጣም የሚወጣው አለ። ጎበዝ እኔ እንደዚህ አይነት ጭካኔና ለውጥን ወድጀዋለሁ። በሶስት መጣ ነው ቅድም መጀመሪያ በቃ ሰውዬ ሊጨርሰን ነው። በቃ ተዘጋጅተሃል ማለት ነው። ስለዚህ እንደዚህ ነው መቀጠል ያለብ ልብሱን አይደለም አዘፋፈኑ ነው ልህና በቃ ገብተዋል በደንብ መጨከን በቃ እንደዚህ ነው ማሳየት ያለብን። በደንብ አሳያቸው ማነው አሳየን ማለት ነው፣ ለነሱ ብቻ ለተወዳዳሪዎቹ እንዳይመስልብኝ። ስለዚህ አዘፋፈንህ በጣም አሪፍ ነው። በጣም ውስጥ ብዙ ነገር እንዳለ ይታወቃል። ልጅ ነህ እንደምትፈራ ቃለሁ፣ ግን አሁን በቃ ዛሬ አየሁ። ቆርጠ መጣህና ለውጥ በከፍታ ሄድከው በአንድ ጊዜ ማለት ነው። ቅድም የተነሳችሁ ሀሳብ ቫይብራቶ የምንለው ይሄ ቫይብሬሽን የምንለው ነገር አለ፣ በተወሰኑ መንገድ በነገራችን ላይ በጣም ጎበዝ ድምጻያኖች እንደ ወበት ያውታል በተለይ የሆነ የሆነ አካባቢ ያለ ኔስቲዶ ሲሰራ ቅላጼ ሁሉ ይወዳደራሉ። በጣም ይሄድና እናንተ አካባቢ ይገባኛል። በጣም ሲበዛ መጥፎ ነው። ሌላው እች ማይክራፎኑን ቶሎ ቶሎ አትቀያይረው። ይሄ የሚርገበገበው ምናምን ወይ ከቅድሙ ደግሞ እዚች ጋር መጣ እና እነዚህ ጥቃቅን ነገሮችን ማስወገድ በዚሁ ቀጥል እና በጣም ደስተኛ ኔ በዛሬ ባቀረብካቸው ነገሮች ደስተኛ። በዚሁ ቀጥል። መልካም እድል ዮሴፍ። በጣም ጎበዝ በጣም እውነት በጣም ጎበዝ። ትንሽ አስተያየት ሲሰጥ ደግሞ ፈገግ ብለህ ለእኛ ሪያክሽን ብትሰጠን ጥሩ ነው። እኛም የምናወራ ሁን አይደለም እንዴ፣ እየሰማ ያለው እስከምል ድረስ ነው። ኮስትር የምትለው ፈገግታ አንፈልግም። እንደኛ ሲዘፈንልን ብቻ እኮ አይደለም ደስ የሚለን አይተሸዋል። ሳ አሁን እኔ እያሰብኩኝ በተለይ ከዮሴፍ ጋር ተያይዞ ያስፈልጋል ጥሩ ነገር ሲነገር እንደተቀበልክ ደስ እንዳለ ሪያክት አርግ እንጂ፣ አይደለም። አዎ እንደሱ ማለት ነው። አሁን መጥፎ ነገር ልናገር ስለሆነ ተዘጋጀ። በጣም ግሩም ፐርፎማንስ ነው እንዴ እንብለ። በጣም በጣም አሪፍ፣ ሌላ ታሪክ ውስጥ ነህ ዛሬ በጣም ሌላ ታሪኩ። ስለዚህ ከዚህ መውረድ የለም አሁን። ከዚህ ደግሞ ወደ ላይ ለመሄድ ነው ጥረት ማድረግ ያለብህ። ይሄ ሙዚቃ ሬንጁ በጣም ከባድ ነው፣ በጣም ከባድ ነው። በዚህ ልክታችን እንደገና ራሱን ኦክታቭ ላይ ወስዶ ደግሞ መስፈን በጣም ከባድ ነው። በዛ ላይ ሲሪየስ የሆኑ ማለት በጣም ቅላጼ የበዛበት ኦርናመንቶች የበዙበት የዜማ ስትራክቸር ነው ያለው። አሁን አየህ፣ ባይናሪ ፎርም ወይም ሁለት የዜማ ክፍል ምናምን የምንለውን ሀሳብ ቶታሊ የሚያፈርስ ነው ይሄኛው። ደግሞ ሁሌ ያኛው ልክ አደለም ማለት ነው። ይሄ በጣም የሚገርም ነው፣ በጣም የሚፈትን ብዙ ድምፃያንም የማይደፍሩት አይነት ነገር ነው። ከዛ ውስጡ ደግሞ በጣም ሲሪየስ ስሜት አለ አደለ? ኢሞሽን የሚያወራው ነገር ትዝታው ሆኑ ያሳለፍነው ነገር ሲል ፔይን አለው አደለ? ውስጡ እሱን እሱን ሁሉ ደግሞ መጨመር ይኖራል። እና እኔ በጣም ቫራይቲህን የምታመጣቸው ሙዚቃዎች እውነት በጣም በጣም ማድነቅ ፈልጋለሁ። ቅድም አሁን የጋሽ ጥላሁንን የዘፈነ ልጅ አሁን ይሄኛውን ደግሞ ሲዘፍን ማይታረቁ የዜማ ቅርጽ ነው ያላቸው፣ ግን በጣም በሚገርም ሁኔታ ነው ሁለቱንም ያቀረብከው። ስለዚህ በጣም መበርታት አለብን። ቅድም የተነሳው ሀሳብ በጣም ጥሩ ስለሆነ እኔ መድገም ፈልጋለሁ። ግን እኔ ምንድን ነው ብልጥ እየሆንክ ነው ጎበዝ በሚለው ነው እቺ መሃል ላይ ለሚቀጥለው ወደ ሀይል የሚወጣው የምትንደረድራት አስተካክለ ሄድኪያት ነገር ትልቅ ብልጠት ነው፣ ቴክኒክ ነው። በጣም አሪፍ ነገር እንደ እንደሱ ማድረግ ጠቃሚ ነው። ትንሽ ቅሬታዎች ከቅኝት ጋር በተያያዙ የመጀመሪያው ሎው ላይ ያለው ክፍል በጣም ከባድ ነው። እንደውም በደንብ ተጫውተዋል። እንደውም በዚህ ታች ወርዶ ዜማው በደንብ የሚዜም ነው። የሆነች በጣም ታች ያለች ኖት ነካ አድርጎ መመለስ አደለም። ብዙ ቆይታ ወስዶ ብዙ አዚሞ ብዙ ቀልጾ ምናምን የሚታይበት ፓርት ነው እና ከቅኝት ጋር ከተያያዘ ነገር ውጭ በጣም ጥሩ ነው። እሱ ጋም ያለው ቫይብራቷ፣ እቺ የምትንቀጠቀጠዋ ሁልጊዜ የምናወራው ነገር ነው። ቴክኒክ ጥፋት አደለም፣ ግን ቦታው ልክ ሳይሆን ሲቀር ነው ጥፋት የሚሆነው እሱን ለማስተካከል ሞክር። በጣም የሚወጣው ማለት ሁለተኛው የዜማ ክፍል ላይ ትንሽ ከትንፋሽ ጋር ግብግብ ነበረ ዜማ ለመጨረስ ማለት ፍሬዝ ለመጨረስ ጀምሮ ምናምና ያስታውቅብህ ነበረ እና ትንፋሽ አወሳሰድህም ማኔጅመንቱም ልክ አልነበረም። ሶ ምን እንደሚመጣ ስለምታውቅ በደንብ ትንፋሽን ይዘ ተዘጋጅተህ በቃ ጽድት አድርጎ እነዚህ ዳኞች ምንም ማስተያየት እንዳይሰጡ ካላደረግ ብለህ እንደሱ ነው ማሰብ ያለብህ። በጣም ቆንጆ ነው ዮሴፍ፣ መልካም ነው። እናመሰግናለን ዳኞቻችን። መልካም ዕድል ዮሴፍ።